ቀጥለን የምንመለከተው እንግዲህ ከተ ፊደል የተመረጡ ነጠላ የግስ አናቅጽን ነው። ሁላችሁም ሰብስክራይብ ሼር ላይክ በማድረግ ለብዙዎች እንድታዳርሱልኝ በቅድሚያ በአክብሮት እጠይቃለሁ። ሀለተ መለመለ የልምጭ ማለት ነው ወይንም የዱላ ሀለተ ይሄልት ብለን በቀደሰ ቤት እናወርደዋለን ማለት ነው። መመልመል ማለት ነው ልምጭ እንደሚመለመን ማለት ነው። ሀመተ አከሰለ። ሀመተ ይህምት፣ የሀምት ሀመተ የሀምት ብለን በቀለቤት እናወርደዋለን። የከሰል ማለት ነው። ከሰል፣ የከሰል ማክሰል ማለት ነው። ሀተተ መረመረ። የመመርመር ሀተታ ከዚህ ይወጣል። መመርመር ማለት ነው። የተመረመረ ማለት ነው። ሀተተ ይሀትት ይህትት ይህትት ብለን እናወርዳለን በቀተለ ቤት ማለት ነው። ሀብተ አገለገለ፣ ይህም በቀተለ ቤት የሚወርድ ነው። የማገልገል ማለት ነው። የቀተለ ሰርዌ ነው። ይህም ከሰራዊቱ ከቀተለ ሰራዊት አንዱ ነው። ሀብተ ይሀብት ይህብት ይህብት ብሎ ይወርዳል ማለት ነው። ለግነተ አገነፋ፣ የገንፎ ማለት ነው። የገንፎ ማገንፋት ነው። ለግነተ ይለግን ገን ይለገንት ብለን አጥብቀን እና ይለገንት ይለግንት ይለግንት የማገንፋት ማለት ነው። ልግነት ገንፎ ይወጣል ማለት ነው። ሞተ ሞተ ሞተ ይመውት ይሙት ይሙት ነው። መስረተ መሰረተ የመሰረት ድንጋይ ማለት ነው። መሰረተ ይመሰርት ይመስርት ይመስርት ብሎ ነው የሚወርደው። መጽወተ መጽወተ የምጽዋት ነው። ምጽዋት ከዚህ ነው የሚወጣው። መጽዋት ይመጽውት ይመጹት ይመጹት ብሎ ይወርዳል ማለት ነው። ሰይታ ሳተ፣ ሰይታ ይስህት ይሳት ይሳት ይላል። የመሳት ነው። ስህተት ከዚህ ነው የሚወጣው ማለት ነው። ሰንበተ አከበረ፣ የሰንበት አክብሮት ማለት ነው። ሰንበት ከዚህ ነው። ሰንበተ ይሰነብት ይሰንብት ይሰንብት ብሎ ከዚህ ያወጣል ማለት ነው። አንድም ደግሞ የከሳምንት እስከ ሳምንት የመሰንበት የሰላምታም ውጤት ይሆናል ማለት ነው። ቀብተተ ነፋ፣ ሆድን የመንፋት ማለት ነው። ማንኛውም ነገር የመንፋት ቀብተተ፣ ቀበትት፣ ቀብትት፣ ቀብትት ይላል። ቀነተ ታጠቀ፣ ቅናት ማለት ነው። ቅናት ከዚህ ነው የሚወጣው። ቀነተ፣ ቀንት ብሎ የመታጠቅ መታጠቂያ ማለት ነው። ብይተ ሰለጠነ፣ የስልጥንና ብይተ፣ ብህት ብሎ ይወርዳል። ስልጥንና ማለት ነው። በአተ ገባ በአታ ከዚህ ነው የሚወጣው። በአታ ለማርያም በአት ዘር ነው ማለት ነው። በአተ ይብአት ይብአት ይብአት ብሎ ይወርዳል ማለት ነው። ቤተ አደረ ቤተ ይበይት ይብት ብሎ ይወርዳል የማደር ቤት ደግሞ ከዚህ ነው የሚወጣው ራሱ ማለት ነው። አደርያ ማለት ነው። ከትሕተ ይቲሃት ታት ታት የሚላ ተዋረደ ማለት ነው። ትህትና ጥሬ ዘር ብሎ ከዚህ ይወጣል ማለት ነው። ትህትና ተዋከተ ተፍጃጀ። ተዋከተ መፍጃጀት ማለት ነው። እንደ ጸብም ሊሆን ይችላል መፍጃጀት፣ ወይንም በድንጋጤ ተሰብሰበው ያሉ ሰዎች ሲሰሙ መፈጃጀት፣ ወዲያ ወዲህ መዋከብ ማለት ነው። ተዋከተ ይተዋከት፣ ይተዋከት፣ ተዋከት ብሎ ይወርዳል። ነሰተ የአፈረሰ የማፍረስ ማለት ነው። ቤትን ሊሆን ይችላል፣ ሌላ የተገነባ ነገር ይሆናል። ነሰተ ካላፈረሰ ነው ነሰት ከካለ አፈረስክ ማለት ነሰተ፣ ነስት፣ ይንስት፣ ይንስት ብሎ ይወርዳል ማለት ነው። አመተ ከነዳ ማለት ነው። የእመት ክንድ ነው። በክንድ ከስንዝር የሚባለው ማለት ነው። እመት ከዚህ ነው የሚወጣው፣ ክንድ ማለት ነው። አማአተ መቶ አደረገ። ይሄ ደግሞ ሚኢት ከዚህ ነው የሚወጣው። አማአተ የመቶ ቁጥር ማለት ነው። አማአተ፣ አማአተ፣ ያመአት ያምት ያምዓት ብሎ ማ ምትት ምት ያምዕት ብሎ ነው የሚወርደው ማለት ነው። አስተተ አቃለለ፣ የማቃለል ማለት ነው። ያሰትት ብሎ ነው የሚወርደው ይሄ ያሰትት ያስትት ያስትት ይላል። አተተ አስወገደ፣ የማስወገድ አንድን ነገር ያትት ያእትት ነው ወርደው ይሄም ማለት ነው። አኮተ አመሰገነ የአኩት አይኩት ያኩት ይላል። አገተ ከበበ የመክበብ ማለት ነው። አገታ ከዚህ ነው አሁን ታገተ ምናምን የሚለው ከዚህ ከግዕዙ የወጣ ነው ማለት ነው። ከቴታ ታግቷል፣ ከሊት ታግታለች የሚለው ከዚህ ከግዕዙ የወጣ ነው ማለት ተከባለች ማለት ነው። ግን በግዕዙ ነው አብዛኛውን ጊዜ የምንጠቀመው ማለት ነው አገተ የአግት ይእግት ይግት ብሎ ይወርዳል ከሰተ ገለጠ የመግለጥ አንድን ነገር ነው የመናገርም የመግለጥም ከሰተ አ የሚለው አፉን ገለጠ ነው መናገር ማለት ተናገረ ማለት ነው ከሰተ ከስት ክስት ክስት ብሎ ፈተተ ቆረሰ ፈተተ ፊትት ይፈትት ይላል የመቁረስ ማለት ነው የመቁረስ አንድና ዳቦ ሊሆን ይችላል መቁረስ ማለት ነው። ፈየተ ቀማ፣ ይሄ ደግሞ የመቀማት ማለት ነው። ፈያት ከዚህ ነው የሚገኙት። ክልኤቱ ፈያት የሚለው ፈያት ከዚህ ይወጣል ማለት ፈየተ ይፈይት ፈየተ ይፈይት ይፊት ይፊት ብሎ ይወርዳል ማለት ነው ዋናው። ስለዚህ በእንደዚህ አይነት መልኩ የተንግስ ተመልክተናል ማለት ነው። ስለዚህ እናንተ ሰብስክራይብ እያደረጋችሁ ግሶቹን ስንጨርስ ደግሞ ወደ ቅን የዘረፋውና ወደ ቅን የነገራው ስለምንሄድ ሁላችሁም ሚዲያውን ሰፋ እንድናደርገው በትብብር እና በአክብሮት እጠይቃለሁ።